ትዳር እንደዚህ ከሆነ ፍቅር እንደዚህ ከሆነ አያስመጣ፣ አያድርስ የሚያስብል ነገር ነውና አብርሽ እንግዲህ በዝች በልጅነት እድሜው አንዳንዴ ባላደግን የሚያስብል ሁኔታ ላይ በቃ የዱሮ የልጅነታችን ማኗኗራችን ያለምንም ጭንቀት ያለምንም ሀሳብ የኖርንበትን ሕይወት በጣም በቃ ፈልጓለሁ ናፍቀዋለሁ። አንዳንዴና አብርሽ እንግዲህ በሚያሳዝን ሁኔታ እንዲህ ስብርብር ብሎ እንደዚህ ጉስቁልቁል ብሎ እንደዚህ በቃ አቅም አጥሮት ማየት ማለት በጣም የሚያሳዝን ነገር ነውና እንግዲህ ዛሬ ብዙዎቻችን ትናንትና ሆስፒታል ከገባጅ ጊዜ ሰዓት ጀምሮ ተጨንቀን ነበር እስክትን እስኪነቃ ድረስና ዛሬ እንግዲህ ነቅቷል፣ እግዚአብሔር ይመስገን ማለት እፈልጋለሁ። በዚህ አጋጣሚ እንግዲህ ሩታንም ብዙዎቹ እየተቆጧት እየሰደቧት ይገኛሉ። እኔንም ጨምሮ እንግዲህ ተቆጥቻታለሁ፣ አዘኘባታለሁ። ያደረገችው ነገር በጣም ነውር ነው፣ ነውር ስራ፣ ነውር ከሚባለው በላይ ለማውራትም ለመስማትም ከባህላችንም ከሃይማኖታችንም ከሀገራችን ከአናኗራችንም ጋር የማይሄድ በቃ እዚህ ዓለም ላይ ሊደረግ ሊሆን የማይችል ነገር ነው። ነውር ነገር ነው። ሚዲያ ላይ እያስተላለፉ የሚገኙትና ይህን ነገር ሙሉ በሙሉ ተቃውሜ እንግዲህ ሩታን እኔም ተቆጥቻታለሁ። በግሌ ማድረግ የሌለባትን ነገር ነው ያደረገችው ብዬ አዝኜባታለሁ ተናግሬያታለሁና፣ አብረሽ በዚህ ሁኔታ ላይ ሆኖ እንግዲህ እንደምታዩት የመጣው ወንድ አለ። እሱም አጠገቡ ነው ያለው። እሷም አለች እንግዲህ እሪ እያለች ነው የምትገኘው። ጥፋቱ መንስኤው፣ መምጫው፣ ዋናው የተጠነሰሰው በሩታ ምክንያት ነውና አንዳንዴ ፍቅር ባይኖርስ ብቸኝነት ሰላም አለው ብለን ውስጣችን ቆጥበን አግደን ወስነን እንድንኖር ነው ይህንን ነገር እያየን የምንገኘው ና። እንዶው ባናድግስ፣ የዱሮ የልጅነታችን በቃ ያለምንም ምንም ሀሳብ ጭንቀት በቃ ዝም ብለን የምንቦርቀው የምንጫወተው ያ ጊዜ በቃና ይናፍቃል። አብርሽ አሁን ገና ሀያዎቹ ቤት ነው ያለው። ገና ሀያ አምስት እንኳን አልሞላውም ና ልጁ፣ ሰላሳም አልሞላውም ና በዚህ እድሜው ግን ብዙ ነገሮችን አሳለፈ። በተለይ በተለይ በደግሞ በፍቅር ህይወቱ በጣም ብዙ ህመሞች ያሉበት ብዙ ሰዎች ጋር አብሮ የሆነበት ብዙ ጉዞ የተጓዘ ልጅ ነው ና በአጭሩ ስለ አብርሽና ስለ ሩታ ሳወራላችሁ ያው ብዙ ነገሮችን አልፎ መጥተዋል። በብዙ ነገሮች ተፈትነዋል። ብዙ ነገሮች ጎድተዋቸዋል እና ብዙ ጊዜ ካቡት ነገር ተንዶባቸው ፈራርሶባቸው ድጋሚ ለመገንባት እየሞከሩ ነው የሚገኙት። እና ብቻ አሳዛኝ ነገር ተፈጥሮ ነበረ። ሮታንም እንግዲህ ሰው ከመውቀስ እሷን ከመሳደብ ወደኋላ አላለም። ምክንያቱም ሮታ እንግዲህ ያደረገችው ነገር ግልጽ ነው። ምንም የተደበቀ የተሸፈነ ነገር የለም ማለት ነው። እና አብርሽም ሆስፒታል እንዲገባ ሁኗል። በዚህ ልክ እኔ እንጃ በዛውም ሊሞትም ይችል ነበር። ፈጣሪ ያላደረገውም ፈጣሪ ጠበቀው፣ ፈጣሪ ምሕረቱ ልኮለት ደህና ሆኖ ወጣ እንጂ ማለት ነው። እና ዋናው ትልቁ ስህተቷ ብዙ ነገሮች አሉ። በትዳር አለመግባባት፣ አለመስማማት፣ አለመጨቃጨቅ ማለት መጨቃጨቅ አለ። ይሄ ነገር ብዙ ነገሮችን ሉዝ ሊያደረግ ይችላል፣ ወይ ደግሞ ብዙ ነገሮች ሊያጣሉን ይችላሉ ምናምን። ነገር ያለ ነገር ነው። ትዳር ያለ ነገር ነው። ግን ሩታ ያደረገችው ነገር በጣም የወረደ ነገር ነው። የወረደ በጣም ልጁን ይዛ መሄዷ ሳያንስ አብርሽ ተመትቶ ሆስፒታል ገብቷል። ጸጥን ያለው በዛው እና አንዳንዴ በቸልተኝነት ወይም ደግሞ በማናለብኝነት ወይም ደግሞ በቃ በእልህ ተጋብተን የምናደርጋቸው ነገሮች ዋጋ ሊያስከፍሉን ይችላሉ። አንዳንዴ ደግሞ እንደዚህ መጥፎ አጋጣሚዎችንም ጥሩ አጋጣሚን ሊፈጥሩልን ይችላሉ። ማለት ያው አብርሽና ሩታ ያሉበት የነበሩበት ሁኔታ እጅግ በጣም አስቸጋሪ እጅግ በጣም ጋሽዬ ገብቶበት ያልተስተካከለ ጋሽዬ ሊያስታርቃቸው ሞክሮ ያልታረቁበት ጊዜ አልነበረም። በአሁኑ ግን ጋሽዬ መጡ፣ እህትዮዋ መጣለች፣ ጓደኞቹ የተመልካች ብዙ ሰው ታይታዊ እያለ ነበረ፣ ነገር ግን ሊደማመጡም ሊግባቡም አንድ ላይ ሊሆኑም አልቻሉም ነበር። ግን እቺ የሆስፒታል የገባበት አጋጣሚ እንግዲህ አብርሽና ሩታ እንዲታረቁ አብርሽና ሩታ አንድ እንዲሆኑ አድርጓል ብዬ አስባለሁኝ። ተናዶባታል በነገራችን ላይ እንዲህ በቀላሉም ይቅር ይላታል ብዬ አላስብም። ከዚህ በኋላም ብዙ ጭቅጭቆች ሊኖሩ ይችላሉ። ግን ደግሞ ይቅር ተባባሉ። በቃ ትዳራችሁን ከኖራችሁ ኑሩ። በቃ በሰላም ሰላም ያለው ህይወት ፈልጋችሁ ምንም ሳይጎልባችሁ እድሜ ለማዳም ቅመሞች እግዚአብሔርን እያመሰገናችሁ ምንም ያጣችሁት ነገር የለ። ከጥግ እስከ ጥግ ድረስ አንድ ሀፍታም የሀፍታም ልጅ ማትለብሰውን ቀሚስ ነው ሩታ የምትለብሰው። የሀፍታም ልጅ የማያደርገውን ጫማ ነው የምታደርገው። የሀፍታም ልጅ የማይበለው ምግብ ነው የሚበሉት። እግዚአብሔርን ነው ምላችሁ አለ የተባለ የልጥጥ የሀፍታም ልጅ የማይኖርበት ቤት ውስጥ ነው አብርሽና ሩታ የሚኖሩት። ሌሎች ዩቱበሮችም እድሜ ለማዳም ቅመሞች ይሄ ማለት ምንድነው ለውጣቸው በጣም ነው ደስ የሚለኝ እግዚአብሔርን እኔ ዩቲዩብ መምጣቱ በጣም ብዙ ወጣቶች ብዙ ገንዘብ እያገኙበት ከእናታቸው አይሰርቁ ከአባታቸው አይሰርቁ ስርቆት የሚባል ነገር አቁመው በራሳቸው እየሰሩ ዩትዩቡን ሚዲያውን በደንብ እየታወቁበት በደንብ እየሰሩበት ይገኛሉ ብዙዎቹ እንግዲህ አስተማሪ ነገሮችን እያስተላለፉ ይገኛሉ ና መጠቀማችሁ ትልቅ ነገር ነው በጣም ደስ ብሎኛል የአብርሽ ለውጥ የበፊት አለባበሱን የበፊት የሰውነቱን አቋም የሰውነቱን ቅርጽ ራሱ ማየት ትችላላችሁ። ገንዘብ ሲኖረውና ሳይኖረው ያለውን አቋም ማየት ትችላላችሁ። ብዙ ለውጥ አለው። ሩታን እዩዋት፣ እንዴት እንዳማረባት እንዴት እንደተዋበችና፣ ይሄ ነገር ሁሉ በቃ ዓለም ላይ ለሰው ልጅ አስፈላጊ ነው ተብሎ የሚታሰበው ምግብ፣ እንደገና ደግሞ መጠለያ ና ልብስ ነው። አደለ እነዚህ ነገሮች ደግሞ ተትረፍርፈው ከናንተ በላይ አልፎ እስከ ጥግ ድረስ የሚደርስ ሞልቶ የተረፈረፈ ቤት ውስጥ ነው የምትኖሩት እና ለምንድን ነው ፈጣሪያችሁን እያመሰገናችሁ በሰላም ማትኖሩት ፍቅርን የማታስተምሩት የፍቅር ተምሳሌቶች የማትሆኑት ምን አግዷችሁ ነው ምን ጎሎባችሁ ነው ምን አንሷችሁ ነው በጣም የምገረምበት ነገር ይሄ ነው ይሄ መሆን የለበትም ደግሞ በትዳር መስማማት መግባባት ካልቻላችሁ፣ የግል መጥፎ ባህሪ ካለባችሁ መስተካከል የማይችል ከሆነ በሰላም መለየት። በቃ ደህና ሁን ደህና ሁኝ፣ ስለነበረን ጊዜ አመሰግናለሁ፣ ስለነበረን ቆይታ አመሰግናለሁ። አለቀ። ቻው ቻው። በቃ በሰላም መለየት። ከዛ ውጪ ሚዲያውን ሰላም አሳጣችሁት። እናንተ ሰላም አጣችሁ፣ ለሕሊናችሁ እረፍት የላችሁ። ሰው በእናንተ ምክንያት ስንቱ ሲያለቅስ እንደሚውል ፈጣሪ ነው የሚያውቀው። ይሄ ነገር ሁሉ የሚሆነው በጣም የሚያስጠላ ነገር ነውና፣ አብርሽ ሩታ አሁንም ወደ ራሳችሁ ተመለሱ ለማለት ነው የምወደው። አሁንም ለሩታ ትልቅ መልእክት የማስተላልፈው ነገር ቢኖር አጥፍተሻል። ባጠፋሽ ሰዓት ተቆጥተንሻል፣ ሰድበንሻል፣ ብዙ ነገሮችን ብለናል። ግን ላንቺ የሚጠቅምሻል ብለን ስላሰብን እንጂ የመሳደብ ሱስ ወይ ደግሞ አንቺን የመናገር ሱስ ኑሮብን አይደለም። እንደ እኔ ማለት ነው እኔ ራሴ ሀሳብ ሩታን እወዳታለሁ፣ አከብራታለሁ አከብራት አለሁ ከአብርሽ ተለይታን ድምቀን እንዳትኖር ነው በቃ ትልቁ ምኞቴ። እስከ መጨረሻው በፍቅር ጸንታ ልጆቻቸውን ወልደ አሳድገው ትዳር መስርተው እንዲኖሩ ነው የምፈልገው። ይሄ ነው ትልቁ ፍላጎቴ። እና አጥፍታለች በቃ። ያለፈ ክረምት ቤት አይሰራም ነው የሚባለው። በቃ አልፏል፣ ያለፈ ነገር ነው። ኦልሬዲ ተሳስታለች፣ እንደ ተሳሳተችም ተጸጽታለች። እንደምታየዋት አብርሽጋ ያለውን ነገር አብርሽጋ የምታሳየው ነገር ያሳዝናል። አንጀት ትበላለች እሷ ራሱ ደንግጣለች። በጣም ሊሞት ይችል ነበር፣ ልታጣው ነበረ ከባድና አንዳንዴ ጥሩ ነገር ናቸው ብለን ያሰብናቸው ነገሮች ህይወታችን ወዳል ተፈለገ ነገር ወስደውት ምስቅልቅሉን ያወጡትና መኖሪያ መግቢያ መውጫ እናጣለን። በጸጸታ ለንጋ ስንገረፍ እድሜ ልካችን እንኖራለን። ሩታ ጥፋት አጥፍተሻል፣ ግን ደግሞ ጠንካራውኝ። ብዙ ሰዎች ብዙ ነገር እያሉች ነው እኔን ጨምሮ። እኔ ከዚህ በኋላ ሩታ ምንም ልላት አልችልም። አጥፍታለች፣ አዎ አብርሽም አጥፍቷል። ላአዎ አለመደማመጣቸው ትልቅ ጥፋት ነው ትልቅ ስህተት ነው የሰሩት ሁለቱም እና ግን አብሮ ነገ ይመጣሉ ብዬ አስባለሁኝ። እና በዚህ ልክ ደግሞ መጸጸት የለብሽም። ኮሜንት ስታይ መናደድ የለብሽም፣ መበሳጨት የለብሽም፣ ወይም ደግሞ ራሽን መጉዳት የለብሽም። በቃ ስህተት ሰርተሻል፣ አለፈ ያለፈ ነገር ነው። እንደ አዲስ ምንም የሚወራበትም የምትወቀሽበትም ነገር የለም። አብርሽም አጥፍቷል፣ በጥፋቱ ነው እንደዛ ይቀጠሹ ይታወቃል። ግን አንቺ ወንድ ይዘሽ መምጣትሽ ነው አንደኛ፣ ትውልድን እያበላሸሽ ነው። ሁለተኛ፣ ራሽን ዝቅ እያደረግሽ ነው። ሶስተኛ፣ ለቤተሰብ ያለሽን በቃ ዝቅ እያለ ነው ክብርሽ ክብሩ በቃ የቤተሰብ ክብር ራሱ። ሶስተኛ ነገር ደግሞ ለትዳርሽ ታማኝ እንዳልሆንሽ ትዳር ማለት ምንም ማለት እንዳልሆነ በቃ ምንም አይደለም ብለሽ የሆነ አይነት መልእክት ነው እያስተላለፍሽ የምትገኙ እና ያ ደግሞ ትውልድን ያበላሻል። ነገ ለሚወለደው ልጅሽ መጥፎ ነው። ያሻራን እያስቀመጥሽ ነው የምትሄዱ የምሬ ነው ምንሽ። እኛ ተው ተበላሽተን ተጨምረቅ ልቅልቅ ብለን ወይ ለፈጣሪ አንመች፣ ወይ ለእኛ አንመች፣ ወይ ለስጋችን አልሆነን፣ ወይ ለነፍሳችን አልሆነን፣ ዝም ብለን የምንኖር ፍጥሮቶች ነን። እንደመጣለን እናገራለን፣ እንደመጣለን እናወራለን፣ እንደመጣለን እንበላለን፣ እንደመጣለን የፈለግነውን ነገር እናደርጋለን። እንደው ፈጣሪን ያስቀየመው ሰው ብዛቱ ብዙ ነው። የእኛችን ስራችን ብዙ ነው። የእውነቴ ነው፣ ተሰብስበን ሲኦል ያገናኘን። ሌላ ምንም ልላችሁ አልችልም። ሁላችንም አንድ ደህና ሰውም የለም እዚህ ምድር ላይ ለማለት ይከብደኛል። ብዙዎቹም ያው ፈጣሪያቸውን አክብረው ወደው የሚኖሩ የእሱን ቃል እየተከተሉ የሚኖሩ ሰዎች አሉ፣ እነሱን አይጨምርም። ግና ወጣቱ በተለይ በጣም ይወዳል፣ አልተፈለገ መንገድ እየሄደ ነው የሚገኘው። ና ምልላችሁ ፈልጌ ነው ደህና ነገር አስተላልፉ፣ ደህና ነገር አስተምሩ፣ ደህና ነገር አውሩ፣ ደህና ነገር በቃ ቪዲዮ ልቀቁልን። ካልሆነ ግን በሰላም መለየት ካለባችሁ ተለያዩ። እኔ ግን መለየታችሁን በቃ ብሞት ማየት አልፈልግም። በቃ መስማት እራሱ አልፈልግም። ይህንን ነው ላስተላልፍ የምገኘውና ሮታዬ እንዳትጨናነቂ። በቃ ብዙ ሰው ብዙ ነገር ሊልሽ ይችላል። ትዕግስት ይኖርሽ። ይሄም ቀን ያልፋል። እንግዲህ በጣም በከባዱ ነው እየተፈተንሽ የምትገኘው። ይሄም ቀን ያልፋል ብዬ አስባለሁ። አብርሽ ደግሞ ያው ወጣትነት፣ ልጅነት በጣም ደስ ይል ነበረ። እዛም እዚህም ትሮጥ ነበር፣ እንደፈለክ ትሆን ነበር፣ ምንም ሀሳብም ጭንቀትም አልነበረብን። አሁን ግን እያደክ ስትሄድ፣ ፍቅር የሚባለውን ነገር እያየው ስትሄድ፣ በፍቅር ውስጥ ስትኖር ብዙ ፈተናዎችን እያየ ነው የምትገኘውና አንድ ሰው ከዚህ ወደዛ ከዛ ወደዚህ ፍቅረኛ ይቀያይራል። በእርግጥ ወጣትነት እሳት ነው፣ ህይወታችሁን የምታስተካክሉበት የምታጠፉበትም ጊዜና ታይማችን ነው። አንዳንዶቹ በደንብ አውቀውበት ህይወታቸውን አስተካክለውት ቋሚ ነገር ይዘው ከፍ ወዳለ ደረጃ ላይ ሲደርሱ እናያለን። አንዳንዶቹ ደግሞ በወጣትነታቸውን በአግባቡ ሳይጠቀሙ ህይወታቸውን አመሰቃቅለው እድሜ ልካቸውን በጸጸት አለንጋ በሚያስጠላ ሁኔታ እያሳለፉ እናያቸዋለን። እና አብርሽም እንግዲህ በጣም ከባድ ሁኔታ ላይ ነው የሚገኙ ይሄ ነገር በቃ ብሎት ደግሞ ከሩታ ጋር አንዱናችሁ ደግሞ ትዳራችሁን የምትኖሩበትን መንገድ ፈጣሪ አስተካክሎላችሁ ፈጣሪ አመቻችቶላችሁ እንግዲህ እቺ ቀን እቺ ሰአት እንግዲህ አንድ አድርጋችሁ ለማየት ያብቃን ነው ምለው አብርሽ ያሳዝናል የምር እንደዚህ ሲሸከሙት በቃ ግልኮስ ተተክሎለት ሳይ ምናምን በጣም በቃ በየን የመጣው ሙሉ ቀን ስጨነቅ ሳስብ ነው ያልኩት ምክንያቱም ኢንፎርሜሽንም በነገራችን ላይ ይደርሰኝ ነበረ እና ጠዋትም ራሱ ቪዲዮ ለቅቄላችሁ ነበር የሆነ ሰዓት ላይ ና አብርሽ በጣም ከባድ ሁኔታ ላይ እንደነበረ ና ሩታም ራሱ በጣም አዝናለች ይሄ ራሱ የመተው ልጅ ራሱ በጣም በጣም ነውር ነገር እንዳደረግክ ነው ማመን ያለብህ ብዬ አስባለሁ። ና ኤፍሬምም እንግዲህ ወንድሜን ገደላችሁት፣ አመታችሁት፣ ምናረጋችሁት እያለ መጥቶ ነበረ። ለማንኛውም አንዳንዴ ነገሮች ከተፈጠሩ በኋላ ሳይሆን ከመፈጠራቸው በፊት አስተውለን ብንንቀሳቀስ የተሻለ ነው ብዬ ነው የማስበው። ና አንድ ጥሩ ነገር ነው ብለን ያሰብነው ነገር መጥፎ ነገር ሆኖ ደግሞ ህይወት ወዳልተፈለገ ነገር ልትወስድን ትችላለች ና ወጣትነታችሁን በአግባቡ ተጠቀሙት። በቃ እንዲህ በማልቀስ በመጨቃጨቅ ህይወታችሁን አታሳልፉ። አጭር ናት ህይወታችን። በዛ ቢባል አርባ አመት ሀምሳ አመት ነው ብንኖር እዚህ ምድር ላይ እና ለዚች እድሜያችን ብለን ነገ እንኳን ዛሬ፣ አንድ ቀን ሲነሳ ከእድሜያችን አንድ ቀን እየተቀነሰ እንደሚሄድ መርሳት የለባችሁም እና ለጭቅጭቅ የሚሆን ነገር የለም። በቃ እንኳን ለጭቅጭቅ የምሬ ነው ለፍቅር የሚሆን ጊዜ የለንም እና ተፋቀሩ፣ ተዋደዱ፣ ተስማሙ፣ ተግባብታችሁ ትዳራችሁን መስረታችሁ ኑሩ። ትዳር የተፈጠ የምሬ ነው ምላችሁ የተከበረ በፈጣሪ የተሰጠን ትልቅ ስጦታ ክቡር ነው። በቃ የምሬ ነው ምላችሁ ና ተከባብራችሁ ብትኖሩ ነው የተሻለ የሚሆነው ብዬ አስባለሁ። ሩታን ዛሬ ልናገርሽ አልፈልግም። ጥፋት አጥፍተሻል እሱም ራስሽ ገብቶሻልና፣ አብርሽም እንግዲህ ወደ ራስ ተመልሰ ከጤና ከሙሉ አካል አካልጋ ተገናኝተ ወይም ደግሞ ሙሉ ጤንነት ላይ ሆነ ከሩታ ጋር በጥሩ ሁኔታ እንደምትቀጥሉ ተስፋ አድርጋለሁ። ነገ መልካም ነገር እጠብቃለሁ። ሁላችሁ መልካም ነገር ተመኙላቸው። ስለነበረን ቆይታ አመሰግናለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምታደርጉኝ ኮሜንትም ስለምትጽፉልኝ በጣም በጣም ለእናንተ ትልቅ ክብር አለኝ። እወዳችኋለሁ በአጠቃላይ